ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት ከኤርትራ ጋር የተያያዘውን ጉዳይ በተመለከተ የኢትዮጵያ መንግስት ፍላጎት እንነጋገር ሰጥቶ በመቀበል ህዝቦች በሚጠቀሙበትና በገበያ መርህ እንወያይ የሚል ነው ብለዋል። ይሁን እንጂ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም። ለዛም በቂ ዝግጅት ስላለን ማንም አያስቆመንም ሲሉ ተናግረዋል። ኢትዮጵያ እያቀረበች ያለው የባህር በር ጥያቄ ፍትሐዊነት በዓለም አቀፉ ማህበረሰብ ተቀባይነት ማግኘቱንም አብራርተው ጥያቄው በንግግርና በሰጥቶ መቀበል መርህ እንዲሆን ምክር ሀሳብ ሰጥተውናል ሲሉም አክለው ገልጸዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ ለኤርትራ ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላት ያላት ፍላጎት እንነጋገር ነው እንነጋገር ሰጥቶ መቀበል ባለበት መርህ ህዝቦች በሚጠቅም መርህ በገበያ መርህ ይህንን ችግር እልባት እናበጀለት ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል እንጋፈጠው እንወያይ ነው እንጂ እንዋጋ አይደለም ውጊያም አያስፈልግም። ብዙ ክሶች ይሰማሉ፣ አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም፣ ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም በቂ ዝግጅት ስላለን። የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። መሰረታዊ የሕዝብ አገልግሎት ተቋማት ባልተለዩበት ሁኔታ የንግድ ተቋማት አምሽተው እንዲሰሩ መደረጉ አግባብነት እንደሌለው ተገለጸ። ከጣቢያችን ጋር ቆይታ ያደረጉት ማንነታቸው እንዲገለጽ ያልፈለጉ የህግ ባለሙያ አምሽቶ አገልግሎት መስጠት ያለባቸው የንግድ ተቋማት እነማን እንደሆኑና ምን አይነት አገልግሎት መስጠት እንዳለባቸው ግልጽ አለመደረጉን ተናግረዋል። ይህ መሆኑ አግባብነት የሌለውና ነጋዴውን ለአደጋና ለተጨማሪ ወጪ የሚዳርግ ነውም ብለዋል። የንግድ ተቋማት ለህዝብ አገልግሎት መስጠት እንዳለባቸው እሙን ቢሆንም የሚወጡ ህጎችና መመሪያዎች የነጋዴውን በነፃነት የመንቀሳቀስና የመነገድ መብት የሚገድ መሆን የለበትም ብለዋል። የአዲስ አበባ ንግድ ቢሮ በማህበራዊ ትስስር ገጹ ላይ ባሰፈረው መረጃ በሁሉም የከተማ አካባቢዎች የሚገኙ የንግድ ተቋማት አምሽቶ የመስራት ግዴታ እንዳለባቸው ገልጿል። ከንግድ ተቋማቱ ባለፈው የትራንስፖርት ሰጪ አካላትም አምሽቶ የመስራት ግዴታ ተጥሎባቸዋል። የዓለም ያፍ ጤና ቀን በዛሬ ሁለት ተከብሮ ውሏል። ዩኒሊቨር ኢትዮጵያ በሲግናል ብራንድ አማካኝነት ከኢትዮጵያ የጥርስ ሐኪሞች ማኅበርና ከጤና ሚኒስቴር ጋር በመተባበር የዓለም የአፍ ጤና ቀንን አክብሯል። ቀንና ማታ ጥርስን መፋቅ በተሰኘው ንቅናቄ አማካኝነት የጥርስ መፋቅን ልማድ ለማዳበር የሚያስችሉ የግንዛቤ ማስጨበጫ ተግባራትን ሲያከናውን መቆየቱን ዩኒሊቨር አስታውቋል። ከግንዛቤ ማስጨበጫ በተጨማሪም ነፃ የአፍና ጥርስ ምርመራ እንዲሁም በጤና ባለሙያዎች የሚሰጥ ምክር ከሚከናወኑ ተግባራት መካከል እንደሆነ ተገልጿል። ይህ ንቅናቄም በተያያዘው መጋቢት ወር በ288 ትምህርት ቤቶች ተደራሽ እንደሚደረግ በይፋ ተነግሯል። ኤም 23 እየተባለ የሚጠራው የኮንጎ አማጺ ቡድን ተጨማሪ ከተሞችን እያያዘ እንደሆነ ታወቀ። ቡድኑ ወደ ምስራቃዊ ኮንጎ እየተስፋፋ ሲሆን የተኩስ አቁም ጥሪውን ችላ እንዳለው ተዘግቧል። አማጺ ቡድኑ ሩዋንዳና የኮንጎ ዴሞክራሲያዊ ሪፐብሊክ ያደረጉትን ተኩስ አቁም ነው ችላ እንዳለው የተነገረው። በሩዋንዳ የሚደገፈው አማጺው በሀገሪቱ ሁለተኛዋ ትልቅ የምትባለውን የጎማ ከተማ እንደተቆጣጠረ ተዘግቦም ነበር። ከኤም 23 ጋር ስሟ ተያይዞ የሚነሳው የሩዋንዳው ፕሬዚዳንት ፖል ካጋሜ ከኮንጎ አቻቸው ጋር በኳታር ተገናኝተው በተኩስ አቁም ዙሪያ ከስምምነት መድረሳቸውም ሲነገር ነበር። አማጺ ቡድኑ ከሀገሪቱ መንግስት ጋር በገባበት ጦርነት ከ7 ሚሊዮን በላይ ዜጎች ተፈናቅነዋል ሲልም አፍሪካ ኒውስ ዘግቧል። የአውሮፓ ህብረት የመከላከያና ምጣኔ ሀብታዊ ጉዳዮች ላይ ትኩረት እንደሚያደርግ ተናገረ። ህብረቱ ወደ ውሳኔው የደረሰው በአሜሪካና በሩሲያ እየደረሰበት ባለው ተጽዕኖ ምክንያት ነው ተብሏል። ዶናልድ ትራምፕ ወደ አመራርነት ከመጡ በኋላ የአውሮፓ ህብረት ከአሜሪካ ጥገኝነት ራሱን እንዲጠብቅ ሲያሳስቡም ነበር። አሜሪካ ለህብረቱም ይሁን ለአባል ሀገራቱ በተናጠል በተለያዩ ዘርፎች ድጋፍ ታደርግ ነበር። ህብረቱ ከአሜሪካ ባሻገር ከሩሲያ የምናልባት ወረራ ራሱን መከላከል እንዲችልም ምክክር አድርጓል። ህብረቱ ለዩክሬን የሚያደርገውን ድጋፍ ለማጠናከር ከስምምነት መድረሱን ተነግሯል። ሆኖም ግን ከሩሲያ ጋር ቅርበት እንዳላት የሚነገርላት አንጋሪ ከስምምነት ውጭ እንደሆነች ታውቋል። የአውሮፓ ህብረት የመከላከያ ኮሚሽነር አንድሬስ ኩብሌስ 450 ሚሊዮን የሚሆነው የአውሮፓ ህዝብ 340 ሚሊዮን ህዝብ ባላት አሜሪካ ላይ ጥገኛ መሆን አልነበረበትም ማለታቸውን ሮይተርስ ዘግቧል።